ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ሀብት ቲዩብ ነኝ። ሰላም ብያለሁ፣ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ ለጸጉሬ ውህድ አዘጋጀውት፣ ሙዝን፣ አቮካዶን፣ ቡናን በመጠቀም እንግዲህ ለጸጉሬ ቆንጆ የሆነ የጸጉር ማስካ አዘጋጅቻለሁ ማለት ነው። ይህንን አንድ ላይ ካዋሃድኩኝ በኋላ በደንብ አድርጌ ጸጉሬን አበጥሬ እቀባውና ማሳጅ አደርገዋለሁ። እላይ ላይም እንዲቆይ አደርጋለሁ። ለጸጉራችን እድገት፣ ለሚሰባበር ለሚረክፍ ጸጉር እንዲሁም ደግሞ ውስጡን ቆዳችንን ቡናው ጽድት ፍክት ያደርገዋል ማለት ነው። በጣም ነው የሚያምረው። እናም እንግዲህ በጣም አሪፍና ጥሩ የጸጉር ውህድ አዘጋጅቼ እንዲህ አድርጌ እየተቀባሁት ነው ማለት ነው። ሁሉም ቦታ እንዲደርስ አድርጌ በደንብ አድርጌ ማሳጅ አደርገዋለሁ። ከዛ በኋላ እንግዲህ ማሳጅ በደንብ ካደረኩት በኋላ የውህዱን ጥቅም እንዳገኝ ፀጉሬ በደንብ አድርጌ እንደምትመለከቱት እስከ ጫፍ ድረስ ማለት ነው ሁሉም ቦታ ላይ እንደዛ አድርጌ ካዳረስኩት በኋላ መጨረሻ ላይ እንግዲህ በፕላስቲክ አስረዋሉ ማለት ነው። እንደምትመለከቱት፣ እስቲ ምን እንዳደርግ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ፀጉሬን ያሳየኋችሁን የፀጉር ውህድ አቮካዶ፣ ሙዝ እንዲሁም ኦሊቭ ኦይል ትንሽዬ እንዲሁም ደግሞ ቡና አድርጌ አንድ ላይ ሚክስ ሚክስ አድርጌ እንግዲህ ፀጉሬን አንድ ላይ ሚክስ አድርጌ ሰርቼ ፀጉሬን ስቀባው አሳይቻችሁ ነበረ ማለት ነው እና ይሄ ደግሞ ታጥቤ ነው ታጥቤ ጨርሼ ማለት ነው። ታጥቤ ነው እና እንደውም በስራ ምክንያት በጣም ቢዚ ነበርኩኝና በሰዓቱ በሰአቱ ታጥቤ ቶሎ ቅባት አልተቀባሁትም። ደረቅ ብሎ አሁን የተቀባሁት ማለት ነው፣ ከካሜራ ጀርባ ተቀብቻለሁ። እና ውድና የተከበራችሁ ቤተሰብ በዋነኛነት ደረጃ ፀጉራችሁን ታጥባችሁ ሲጨርሱ እርጥቡን ቅባት ተቀቡት፣ ምግብ መግቡት። ፀጉራችንን በቂ የሆነ እንክብካቤ ካላደረግንነት፣ የምሬ ነው የምነግራችሁ፣ በጣም ነው የምንጠላው ማለት ነው እኛ የራሳችን የሆነ ነገር ደግሞ ልንጠላው የምንችለው ያው እንክብካቤ ስናጎልለት ነው። ከተንከባከብ ነው እንወደዋለን። እና ውዶችዬ፣ ቅባትም ፀጉራችን የማያዝ የመቀበል ኃይል አለው እርጥቡን ስንቀባ ማለት ነው። ደረቁን ስንቀባ ግን በጣም ተያይዞ ለመቀባትም ያስቸግረናል ሲቀጥል ደግሞ ለማበጠርም በጣም እንቸገራለን። እና ውድ ቤተሰብ ማለት ነው ፀጉራችሁን ታጥባችሁ ስጨርሱ እርጥቡን ቅባት ተቀቡት። ያዘጋጃችሁትን ቅባት ተቀቡ እርጥቡን ማለት ነው። በጣም አሪፍ የሆነ ፀጉር፣ በጣም የሚያምር ፀጉር እንዲኖራችሁ ከፈለጋችሁ ፀጉራችንን ልንንከባከበው ይገባል። ተመልከቱ እንዴት እንደሚያምር በጣም አሪፍ እና በጣም የሚያምር በጣም ጥሩ ለጸጉራችን ውበት ለራሳችንን በጣም ነው ደስ የሚለን ውህድ እያደረግ ነው። እንግዲህ ጸጉራችንን ልንንከባከበ ይገባል። ያ ማለት እንግዲህ በቂ የሆነ ጤናማ የሆነ ፀጉር እንዲኖረን ከፈለገን እንክብካቤ ግድ ነው። ካልተንከባከብነው ማንኛውም ነገር አያምርም። ስለዚህ ፀጉራችሁን ተንከባከቡ፣ በደንብ አርጋችሁ ከመበጣጠስ ከመቆራረጥ፣ ከድርቀት ትልትሉታላችሁ ማለት ነው። ትከላከሉታላችሁ ማለት ነው። ከተንከባከብ ነው ማለት ነው። ፀጉራችን እና ፀጉራችንን ልንንከባከብ ይገባል ማለት ነው። ወንዶችዬ እንዲህ አርገን ከጨርስን በኋላ ጉንጉን አድርገን ሰርተ ነው ብናሳድረው ደግሞ እኔ እንግዲህ ታርቢ ስጨርስ ለዛሬ የተጠቀምኩት ቅባት እንደተለመደው ብሉ ማጅክ ነው። የምጠቀመው ብዙም ጊዜ ብሉ ማጅክ ቅባት እና ፈሳሽ ቅባት ብሉ ማጅክ እንዲህ ወደዚ ወደዚ አካባቢ ላለው ማለት ነው። ለውስጥ ደግሞ ለቆዳ ለውስጥ ለቆዳ ደግሞ የምጠቀመው የስኔል ኦይል ስኔል ኦይል አንደኛው አለ። ልክ እንደ ኦሊቬራ ወፍራም በጣም አሪፍ ለፀጉራችን ለውስጥ ለቅል ራሳችን የሚያርስ እጅጉን በጣም ከፀጉራችን ጋር የሚስማማ ከቆዳችን ጋር የሚስማማ በጣም አሪፍ ነው። ይሄ ለማንም ሰው የሚስማማ ቅባት ነው ሽታም የለውም እና በጣም አሪፍ ነው። ይሄንን ብትጠቀሙት በጣም በጣም በጣም ትጠቀሙታላችሁ። እንደገና ደግሞ ይሄ ብሉ ማጀግ እንግዲህ ተወዳጁ በዓለም አቀፍ ደረጃ አሁን ላይ እየተሽከረከረ የሚገኘው የብሉማቲክ ቅባት እጅጉን በጣም ተወዳጅ ነው። ለሴቶችም ሆነ ለወንዶችም ማለት ነው። ጸጉራችን ማሳደግ ለምትፈልጉ ወንዶች ተጠቀሙት፣ ይህን ለራሱ ማለት ነው እና ሴቶች እየተጠቀሙት ይህንን ቅባት በጣም አሪፍ ነው እጅጉን በጣም ጥሩ የሆነ የፀጉር እድገት ለውጥ ታገኙበት አላችሁ። ይሄ ከነዚ አይነት ከነፈሳሽ ቅባቶች ይልቅ ይህንን ቅባት ብትጠቀሙ እጅግ በጣም ትጠቀሙበት አላችሁ። የአማረ ፀጉር፣ ወዛማ ፀጉር እንዲኖራችሁ ያደርጋል ማለት ነው እና ያው ፀጉራችንን እንግዲህ ከመታጠባችን በፊት መመገብ አለብን። ታጥበን ከሻወር ስንወጣም ደግሞ ፀጉራችንን መቀባት አለብን። የሚመቻችሁን ቅባት ተጠቀሙ ማለት ነው ውዶች። ከዛ ስጨርሱ ከፈለጋችሁ እንደዚህ መስራት ትችላላችሁ፣ ለሶስት፣ ለሁለት ደስ እንዳላችሁ። ከፈለጋችሁ እንደዚህም ደግሞ እንደ እንትን እንደዚህ መጎንጎንም ትችላላችሁ ማለት ነው እንደ ገመድ። እና በተለይ ደግሞ ፀጉራችንን ሳንሰራው ባንተኛ ተመራጭነት አለው ፀጉራችንን እንዲህ ስንተኛ ጎንጉን አድርገን ነው። በእንተኛ እድገት በጣም ጥቅም አለው። እኔ የምሬን ነው የምነግራችሁ። እናቴ ምን ትለኛል የምሰላችሁ፣ በነገራችን ላይ በፀውሬ እናቴ ዋጋ ከፍላለች በእኔ በፀውሬ ብቻ። በቃ እናቴ ለእኔ ሁለ ነገር ናት፣ እና በጣም ትልቁኝ። ለራሱ ፀውሬን ታጥመኛለች፣ ፀጉሬ ትቆጣጠርልኛለች። ብዙ ጊዜ ልጄ ማታ ማታ ከመተኛትሽ በፊት ለሁለት ለሶስት ጉንጉን አርገሽ ተኝ፣ ጠዋት ተነስተሻ አበጥሪው በጣም የሚያምር ፀጉር ይኖርሻል ትለኝ ነበር እና እውነት ግን አሪፍ ነው። ፀጉርን ከመተኛታችን በፊት ብንሰራው ጠዋት ከፈለጋችሁ ፈታችሁ ማበጠር ትችላላችሁ፣ ማስያዝ ትችላላችሁ። እና ከመተኛታችን በፊት ግን ብንጎነጉኑ ነው አሪፍ ነው ላለው፣ በጣም አሪፍ ነው፣ ለውጥም አለው። ከመበጣጠስ ወደ መሬት ከመውደቅ ይተርፍልናል ማለት ነው። ከመተኛታችን በፊት እየሰራን ጸጉራችንን፣ የመተኛት ልምድ ቢኖረን እጅጉን በጣም እንጠቀምበታለን እና ወዶችዬ፣ እኔ እንዲያውም ደረቅ ካለ በኋላ ነበር የተቀባሁት ቅባት ማለት ነው። ስላልተመቸኝ በጣም ቢዚ ነበርኩኝ እና ሻወር ብቻ ገባሁኝ። ከዛ እንደውም በጣም ከመቸኮል የተነሳ ፎጣ እንደጠቀለልኩበት ነበረ ወደ ስራ የተመለስኩት ማለት ነው። በጣም አጣዳፊ ስራ ነበረብኝ። ለዛም አልተቀባሁትም ቅባት ማለት ነው። አሁን ከደረቀ በኋላ ነው የተቀባሁት። ወደ መድረቅ መንገድ ላይ ከደረሰ በኋላ ነው የተቀባሁት እና ያው ደርሼበታለሁ፣ ያው ተቀብቼዋለሁ እና እርጥቡን ስንቀባው ቅባቱ ከፀጉራችን ጋር ይስማማል። እንዲሁም ደግሞ ለፀጉራችን ጤንነትም አሪፍ ነው። እና እንደዚ አርጋችሁ የፀጉራችን ጤንነት ጠብቁ እላለሁ ውድ ቤተሰብ ማለት ነው። እንዴት እንደሚያምር ውስጡ በእውነት በጣም በጣም በጣም ያምራል። በጣም ከምላችሁ በላይ በጣም ደስ ይላል፣ ጸጥት ብሎ እውነት የቡና ማስክ በጣም አሪፍ ነው። በነገራችን ላይ ማለት ነው ተጠቀሙት ውዶችዬ፣ የቡና ማስክ የቡና ለፊታችን ስክራፕ ቡና በማር በጣም አሪፍ ነው። እሱንም ሌላ ጊዜ ሰርቼ የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ ለፀጉራችን እጅግ በጣም ፍቱን መድኃኒት ነው። በጣም አሪፍ ነው። ለፀጉራችን እድገትና ለፀጉራችን እንክብካቤ እና ተጠቀሙት ስላለውኝ። ሞክሩት። ለሁሉም ሰው ግን ይስማማል ማለት አይቻልም። ሞክሩት ከተስማማችሁ ተጠቀሙት፣ ካልተስማማችሁ ደግሞ የሚስማማችሁን እየመረጣችሁ መጠቀም አለባችሁ እና ጥሩ የሆነ ፀጉር እንዲኖራችሁ ከፈለጋችሁ እንግዲህ ሞክሩ ሞክሩ። እኛው ለኛው ማለት ነው ሼር እንደራረግ እና ውዶችዬ ስለምትከታተሉኝ በጣም አመሰግናለው እግዚአብሔር ያክበርልኝ። በጣም ነው የምወዳችሁት። በጣም ነው የማከብራችሁት። አሁንም ቢሆን ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እላለሁኝ። በሌላ ቪዲዮ፣ በቀጣይ በሌላ ስራ እስከሚገናኙ ደስ ደግሞ ቸርሰን ቢዙሉ ባይ ባይ።